ኢትዮጵያ የባህር በር የማግኘት እድሏ እየሰፋ ነው ተባለ። ሰላም እንደምሏችኋል፣ ክብራትና ክብራን የኢትዮ ፎከስ ቤተሰቦች የዕለቱን ዜና እየላችሁ ቀርብ ያለው ቻናላችንን ሰብስክራይብ ቪዲዮችን ላይክ በማለት አብራችሁን ሁኑ። ኢትዮጵያ የባህር በር የማግኘት እድሏ እየሰፋ ነው። የኢትዮጵያ የባህር በር ጉዳይ በየትኛውን መስፈርት የሀገርና የሕዝብ ሕልውና መሰረት ያደረገ ጥያቄ መሆኑ ተገለጸ። በዓለም ላይ የባህር በር የላቸው ሀገራት በዓለም አቀፍ ሕግ መሰረትም በሰቶ መቀበል መርህና በሌሎች አማራጭ ስምምነት የባህር በር ተጠቃሚ መሆናቸውም ይታወቃል በሁለትዮሽና በቀጠናዊ ሀገራዊ ደረጃ ስምምነቶች በማድረግ የባህር በር ተጠቃሚነት በመሆን የጋራ ተጠቃሚነትን የእድገት አማራጭ ማድረግ የቻሉ ሀገራትም በርካታ ናቸው። ለአብነትም አፍጋኒስታን ከፓኪስታን ጋር እንዲሁም የላቲን አሜሪካ ቦሊቪያ ከፔሩ ጋር በመስማማት የባህር በር ባለቤትነት መሆን ችለዋል። ከቀይ ባህር በቅርብ ርቀት ላይ የምትገኘው ኢትዮጵያ የባህር በር ባለቤት የነበረች ቢሆንም በታሪክ አጋጣሚ የቅርብ ተመልካች እንድትሆን ተደርጋለች። በመሆኑም አሁን ላይ መንግስት ኢትዮጵያ የባህር በር ሊኖራት ይገባል የሚል ጠንካራ አቋም በመያዝ ዲፕሎማሲያዊ ጥረት አጠናክሮ መቀጠሉ ይታወቃል። ኢትዮጵያ የባህር በር ለማግኘት የምትከተለው ዲፕሎማሲያዊ ጥረት ተቀባይነትም እያገኘ ነው። በዚህ ጉዳይ ላይ ዚያ ያነጋገራቸው የጂንካ ዩኒቨርሲቲ ምሁራን የኢትዮጵያ የባህር በር ጉዳይ በየትኛውም መስፈርት በሀገር የሕዝብ ሕልውና መሰረት ያደረገ ጥያቄ መሆኑን አንስተዋል። ኢትዮጵያ በቅርበት እያለ ቻታ የቆየችው የባህር በር ለማግኘት መንግስት እያደረገ ያለው ዲፕሎማሲ ጥረትም የሚደነቅ ነው ብለዋል። በዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት መምህር የሆኑት ምስክር ከተማ የኢትዮጵያ የባህር በር ጉዳይም ሳይነሳ በዝምታ በርካታ ዓመታት በዝምታ መቆየቱ የሀገር ብሔራዊ ጥቅም የዘነጋ ነበር ነበር ሲሉም አንስተዋል። በመሆኑም ለውጡን ተከትሎ የመንግሥት የባህር በር ጥያቄ ህልውና ጉዳይ ነው ብሎ መነሳቱ ከምንም በላይ ለኢትዮጵያ ብሔራዊ ጥቅም መቆሙ የሚያሳይ መሆኑ ገልጸዋል። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ መሆኑ የመንግሥት ጥረት ሁላችንም የማገዝ መደገፍና ኃላፊነት አለብን ብለዋል። የኢትዮጵያ የባህር በር ጥያቄ ምላሽ የሚሻ በመሆኑም በተለይ ምሁራን፣ ታዋቂ ግለሰቦች፣ በማህበራዊ ጉዳይ ተጽዕኖ ፈጣሪ ግለሰቦች ጉዳዩን አጀንዳ አድርገው መያዝ ያለባቸው መሆኑ አንስተዋል። በዩኒቨርስቲ ታሪክና ቅርስ አስተዳደር ክፍል ኃላፊና ና የታሪክ ምሁሩ ወንድማገኝ ነጋሽ ኢትዮጵያ በታሪክ አጋጣሚ የባህር በር ማጣቷ ለሁላችንም ቁጭት ፈጥሮብን ቆይቷል ብለዋል። በመሆኑም አሁን ላይ ጥያቄ ምንሳቱ የትኛውን መስፈርት የሀገር ህዝብ ህልውና መሰረት ያደረገ ጥያቄ መሆኑን ገልጸው የኢትዮጵያ የባህር በር ጥያቄ የትውልድ መሆኑ አንስተው ለምላሹ መሳካትም በጋራ መቆም መስራት የሚገባ መሆኑን ተናግረዋል። በዚህ ረገድም በተለይ ምሁራን፣ የማህበረሰብ አንቂ፣ ታዋቂ ተጽዕኖ ፈጣሪዎች እና የዲያስፖራ አባላት የሁል ጊዜ ጥያቄያቸው አድርገው ሊይዙት ይገባል ብለዋል። የባህር በር ያላት ሀገር የምትነካው ውሃ ብቻ ሳይሆን የዓለምን የልብ ትርታ ነው ይላሉ አቶ ዛዲግ አብርሃ። በአፍሪካ አመራር ልዕቀት አካዳሚ ፕሬዚዳንት ዛዲግ አብርሃም በወቅታዊ ሀገራዊና ዓለም አቀፋዊ ጉዳዮች ለዲላ ዩኒቨርሲቲ ማህበረሰብ ትኩረቱን በውሃና በባህር በር ጥቅሞች ዙሪያ አድርጎ በተካሄደው አውደ ጥናት ላይ ገልጸዋል። አቶ ዛዲግ አብርሃ የባህር በር ያለት ሀገር የምትነካው ውሃ ብቻ ሳይሆን የዓለምን የልብ ትርታ መሆኑ አውስተው የባህር በርን የንግድ ስርዓት የሚቆጣጠር በመሆኑ የንግድ ስርዓት መቆጣጠር ደግሞ እድገት እና ብልጽግናውን ያደርጋል። የበለጸገ ሀገር ደግሞ ባለም አቀፍም ከፍተኛ ተሰሚነት ይኖረዋል ሲሉ አስታውቀዋል። አቶ ዛዴግ አብርሃያ ይዘው የምድራችን ሰባ በመቶ የሚሸፍነው ውሃ የጥንታዊ ስልጣኔ የመነሻ የብዝሃን ሕይወት መገኛ፣ ዘጠና ከመቶ የዓለም ንግድ መንቀሳቀሻ፣ የጂኦፖለቲካዊ ኃያልነት መወሰኛ በመሆኑም የባህር በር ባለቤት የሆነችው ሀገር የዓለም አቀፍ የንግድ ስበት ማዕከል ናት፣ ብሔራዊ ኩራቷ ከፍ ያለ ነው፣ ሰላምና ጸጥታ የሰፈነባት፣ ፈጣን የወጭና የገቢ ንግድ እንቅስቃሴ ያላትና ስትራቴጂካዊና ሉዓላዊነትን ያረጋገጠች እንደምትሆን ገልጸው በተቃራኒውም የባህር በር የሌላት ሀገር ደግሞ እነኚህ ጥቅሞች እንደምታጣም ሰፊ ማብራሪያ ሰጥተዋል። የኢትዮጵያ ሉና መሰረት የሆነው የባህር በር የማግኘት ዓለም አቀፋዊ ህጋዊ መብትውን እውን ለማድረግም የተጀመሩ እንቅስቃሴዎች በጠንካራ ዲፕሎማሲያዊና በሰጥቶ መቀበል መርህ መጎልበት እንደሚኖርበትም በድሬዳዋ ዩኒቨርሲቲ የዓለም አቀፍ ህግ መምህርና ተመራማሪ አለም ሰገደጀን ያስታውቀዋል። የባህር በር የአመታት ጥያቄ ፍሬ እንዲያፈራ በዓለም አቀፍና በየመስኩ የሚገኙ ምሁራን ታሪካዊ ኃላፊነታቸውን ከመንግሥት ጎን ቆመው መወጣት ይኖርባቸዋል ሲሉም ገልጸዋል። ዓለም ሰገድ ደጀኔ እንደተናገሩት ከሆነ ኢትዮጵያ ህልውናዋ ከባህር በር ባለቤትነት ጋር የተቆራኘ ነው ብለዋል። በውጭ ጫናና በሀገር ውስጥ በነበረው ችግር የኢትዮጵያ ህጋዊ መብት የሆነው የባህር በር ባለቤትነት እንድታጣ መደረጉ ምሁራኑ ታሪካዊ ዳራውን በማውሳትም ገልጸዋል። አሁን ሀገራችን የጀመረችው ጠንካራ ዲፕሎማሲና የፖለቲካ ስራዎችን በላቀ ደረጃ በማሳደግ የባህር በር ባለቤት የመሆን እድል ማስፋት ይኖርባታልም ብለዋል። ከተጎራባች ሀገራት ጋር ያላትን የጋራ ትብብር የጋራ ተጠቃሚነት ማሳደግ እንዲሁም መረጃዎች እንደሚያመላክቱት እንደ አውሮፓውያኑ አቆጣጠር 1982 በጃማይካ የተፈጸመው የዓለም የባህር ህግ ስምምነት የባህር በር የሌላቸው ሀገራት ወደብ ካለ ቦታ የመድረስና የመለስ እንዲሁም ባህር ውስጥ የሚገኙ ሀብቶችን ጭምር መጠቀም ይፈቅዳል። ከዚህ አኳያም ህጉ ከኢትዮጵያ የባህር በሮች የመጠቀም መብት እንዳላትና አጠቃቀሙ ከሀገራቱ ጋር ባላት ዲፕሎማሲያዊ ግንኙነት አማካኝነት መፈጸም እንደሚቻልም ጠቅሰዋል። እንደ ምሁሩ ገለጻ ከሆነ የኢትዮጵያ የባህር በር የማግኘት ህልውና ጥያቄ በዓለም አቀፍ ህግም የተረጋገጠ ሙሉ መብት ነውም ብለዋል። በአሁኑ ወቅትም የተጀመረው ጥረት ስኬታማ ለማድረግ በመላው ዓለም የሚገኙ ዲፕሎማቶችና ምሁራን ታሪካዊ ኃላፊነታቸው መውጣት አለብን ሲሉም ምሁራኑ ተናግረዋል። አሁን ባለንበት ተለዋዋጭ ዓለም አቀፍ ክስተት አኳያ የባህር በር የማግኘት ጉዳይ የህልውና መሠረታዊ አንገብጋቢ ጉዳይ ነው በማለት ገልጸዋል። እስከ 1995 እንደ አውሮፓውያን አቆጣጠር ድረስ ከ90 በመቶ በላይ የሚሆኑ በአሰብ በኩል የሚገቡና የሚወጡ እቃዎችን የኢትዮጵያ እንደነበሩ ሰነዶች ያመላክታል። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበር። የአሰብ ወደብም የኢትዮጵያ ነጻ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ እቃዎች ከኤርትራ ጉምሩክ ቁጥጥር ውጭ ነበሩ ሲል በአውሮፓውያኑ 195 የወጣ አይኤምኤፍ ዘገባ ያመላክታል። በተጨማሪ ሁለቱም ሀገራት ባደረጉት ስምምነት መሠረትም በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተደራደረም ድፍድፍ ነዳጅም እያጣራ እንደነበር ይታወቃል። ኤርትራ የሚያስፈልጋት ነዳጅ ከኮርፖሬሽኑ በብር ትገዛ ስትገዛ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎት ከኢትዮጵያ በብር ይከፈላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያትም የአሰብ ወደብን አገልግሎት የዓለም ባንክ እንደሚለው 1998 እንደ አውሮፓውያን አቋጥር ወዲህ ያበቃለት ጉዳይ ሆኗል። እንደ አውሮፓውያን አቋጥር ከ2011 ጀምሮ በየመን የተፈጠረው ቀውስ በአጠቃላይ በኤርትራ በተለይም ከየመን ባህር ዳርቻ ብዙም የማይርቀው የአሰብ ወደብ ላይ ተጽዕኖ አሳድሯል። የተባበሩት አረብ ኤምሬት ጨምሮ በሳዑዲ ሻእቢያ የሚመራው ወታደራዊ ጥምረት በሰሜናዊ የመን ለሚካሄደው ጦርነት እንቅስቃሴ ድጋፍ ወደብ ያስፈልገው ነበር። ኤርትራ ለወታደራዊ ጥምረት ድጋፍ በመስጠቷ የተባበሩት አረብ ኤሚሬትስ የአሰብ ወደብ እንዲጠቀምና የጦር ካምፕ እንድትገነባ ፍቃድ የነበረ ሲሆን በ2021 ኤሚሬትስ ካምፕ ለቃ እንደወጣች ይነገራል። የአሰብ ወደብ በቀይ ባህር ደቡባዊ ጫፍ ካለው ፈታኝ ጸጥታ ችግር ብዙም የራቀ አይደለም። በእስራኤልና በሐማስ መካከል የተቀሰቀሰው ጦርነትም በቀይ ባህር የሚያልፉ መርከቦች ደህንነት ስጋትም ከፍ አድርጎታል። የየመን ሁቲ ታጣቂዎችም በዚህ ወሳኝ ዓለም አቀፍ የንግድ መስመር በኩል የሚያልፉ መርከቦች ላይ ጥቃት የፈጸሙ ከፍተኛ ስጋትና መስተጓጎል ሲፈጥሩ መቆየታቸውም ይታወሳል። ክቡራትና ክቡራን የኢቶፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።